እየጠራሁ ታውቃለህ፣ አይደለም አይደለም። ጠራ ጥሪያት ሳይሆን ከዚህ በፊት የተፈጥሮቹን ነገር ውጪ ሌላ ነገር ተፈጥሮ ድጋሚ ተሰብረን ግራ ገባኝ፣ ትራውማም አለብኝ። ግን የተላቀው ነገር በሙሉ እውነቱን ካገኘሁት እና ሌላ አይነት ነገር ሰላም፣ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የጨናሌ ቤተሰቦች እንዴት ናችሁ ልበል? ደህና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ የደውል ምልክቷን በመጫን ቤተሰብ ሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ ሴታችሁን በኮሜንት እንድትሰጡኝ እያልኩኝ ሁሉቹ ይሄ በቪዲዮ ላይ ያላችሁ የነበረ አዎ፣ በቪዲዮ በጣም በመጣ በጣም ደስ ይለኛል። ግን ኤዲት ማረጉ ምናምን ጠዋት ልለቅ ያሰብኩትን ለማታ ነው የሚያደርግብኝ ለዛ ነው ከኋላ ባግራውንድ ለማጥፋት ምና ምናምን እንትን ስለምልህ እንጂ በዚህ መልኩ ከሆነ ምናልባት ጊዜ አይወስድም ማለት ነው። ውድ ቤተሰቦች እንግዲህ ይህን ቪዲዮ ያገኘሁት የልጁን አካውንት ስም ልንገራችሁ፣ ምክንያቱም አሚ ሆፕ ይባላል። ገና አዲስ ነው ሁለተኛ ቪዲዮ ብቻ የተለቀቀበት ሰብስክራይብ አድርጉት ማለት ነው። ያው ይሄ የፋሚሊ ነው እና ሰብስክራይብ አድርጉት። እንግዲህ ያው ዛሬም እንደተለመደው ያየሁት ነገር በሙሉ እውነት ሆኖ ካገኙት ከሄሉ እለያለው ሄጄ ማጣራት አለብኝ ምናምን እያለ ነበረ ማለት ነው። እኔ ጥያቄ አለኝ ወገን። እዛ ቦታ ላይ መሄዳቸውን ከነሱ ዙሪያ ውጭ ካሉ ሰዎች ማንም የሚያውቅ የለም ከነሱ ውጭ ከአራቱ ከአምስቱ ውጭ ሄሉ ያብ ልውል ልዩ እና ማን ነው ኪራ እነሱ ናቸው የሚያውቁት። ኦኬ ስለዚህ ከነሱ መካከል ይህንን ነገር ሆን ብሎ ጠብቆ ነገሮች እንዲከሹ ያደረገ ሰው አለ ማለት ነው። ያ ደግሞ ነገሮች ስታነጣጥሩ ወደ ማን እንደሚያነጣጥር እናንተም ይገባቸዋል ብዬ አስባለ። ወይ ደግሞ ሁለተኛ ምንም የተላከለት ነገር የለም ልዑልና ልዩ አብሮ ሲመጡ አየ ተናደደ ይሄ ነው ሁለት ሀሳብ እያየው ነበር። ኮሜንታችሁንም የኔም ሀሳብ ስለሆነ ማለት ነው እና ለምንድነው እንደዚህ ያ ሁልጊዜ ስንነግርህ በቃ ነገሮችን እያሻሻልክ ትመጣለህ ብለን ስናስብ የባሰ እያከረርካቸው ነው። ይሄድ ያለው ምክንያትህም ባይገባኝም ማለት ነው። ምክንያቱም አንዳንድ ጊዜ ከምንም በላይ ማመንና መታመን ይበልጣል። እኔ ሁልጊዜ የማያምነኝ ሰው ከኔ ጋራ እንዲቀጥልም ሆነ እኔም ደግሞ ካላመንኩት እንዲኖር አልፈልግም። በፍቅር መካከል በመጀመሪያ መተማመን የሚባለው ነገር ወሳኝ ነው ማለት ነው። ካልተማመናችሁ ግን ወደፊት አይደለም አሁን ወደፊት ራሱ የሚዘልቅ ነገር አይኖርም ማለት ነው። እስኪ ኮሜንት ኮሜንት አይተን ሀሳባችን እየሰጠን ሄዳለን። ያየ እኛ ሄሉን እናቃታለን። አንተ ግን በቃ እየሰበርካት ነው ያብ ለማለት ነው። ወይ አብርሃት ሁን ወይ ደግሞ ከህይወቷ አውጣ። አትሰባብራት። አዎ የሁላችንም ነው ያለ ከባድ ነው። ሰው ለማጣላት ነው ሶስተኛ ሰው አታስገባ። ከባድ የድሮ ፍቅረኛው ከልዑል ጋር ስትሆን ቀንቶ ነው። ይህ ሁላችንም ቀናት ቀናትህ አናት ላይ ወጣ። ልዑልን ስታይ ነው አይንህን ደም የለበሰው። ትክክለኛ መረጃ ካለ ለምን አታሳያቸው? ያ እኔ መሆን አሁን እዛው ጋር ነበረ ማድረግ ነው። ይጣራ አይጣራ እያልኩኝ ዝም ብዬ ለብቻዬ ስገነፍል ስንጨረጨር ሌላ ሰው ስጎዳ አልውልም። የሆነ ነገር ካዩ ይሄ ምንድን ነው ብዬ እዛው ፊቱ አሳያታለሁ፣ እዛው ጋር ፈጣታለሁ። ምክንያቱም በአሁኑ ሰዓት ኤዲት የሚባል ነገር አለ። ሰዎች በጣም ብዙ ነገር በኤዲት ያልሆነውን ከሆነ እያገናኙ እያያቸው አይደለም? ስለዚህ ምንም አይደንቅ፣ ምንም የሚደንቅ ነገር የለውም። እና በጣም አቅልለህ ማየት ስትችል ያከበድከው ራስክ ነህ ማለት ነው። ያም ቀንቶ ነው። በልዑል እና በልዩ ምክንያት ወንድ ልጅ የጣለውን ሲያነሱበት አይወድም። ሄሉ ላይ አትቀልድባት። እውነት ነው፣ እውነት ነው። አንደኛ በእርግጥ ማለት ነው ስሜቱን ልዩ አሁን ያም ማለት ነው በአንድ በኩል ስታዩት አብረው ከልዩ ጋር መሆናቸው ያብ ያለውን ስሜት ለመረዳት ይረዳል። ዛሬም ላይ እውነት ያ ከልዩ ጋር ቦታ አለው ወይንስ ከሱ ጋር ያለው ነገር ጨርሷል የሚለውን ነገር ለሄሉም ይረዳታል ብዬ አስባለሁ። ግን ደግሞ በጓደኝነት ነው እንደዚህ በፍቅር ደረጃ ምናምን አይደለም፣ አብረው ሊሆኑም አይችሉም። የጓደኛውን ጓደኛ መያዝም ስለማይችል ማለት ነው እንደ ባህላችንም እንደ ሃይማኖታችንም ማለት ነው። ሰው በገዛ እጁ መሰደብ ይፈልጋል እንዴ? እኮ ውዴ፣ እኔ ስም ለው ስርዓት ያዝ። በእህታችን ላይ አትጫወት። የሴት ልጅ ግፍ ይበቃል። እውነት ነው። ችግርክ ልዩ ናት አታስመስል። ሄደ መሄድ የፈለገ ሰው ብታስቀረው አይጠቅምም። እውነት ነው። ከልብህ ተረጋጋና አስብ። የሰወሬ አትስማ። መቼም አትለያዩም። የእኔ ቀዳማዊ ትህት፣ ያንቺን መውደቅ ማልቀስ ለሚመኙ ቀጥ ብለሽ ጠንክረሽ ከንጉስሽ ጋር አሳያቸው። እሷ አታከብረውም፣ አታፈቅረውም የሚሉ ሰዎች የምትገርሙ ናችሁ። እንደው ቀጥ ብላ እንኳን በሙሉ ዓይኗ አታየውም፣ ከምንም በላይ የምታፈቅረው ሴት ሆናችሁ በሴት እየጨከኑ እንደምትጠሏት ሰዎች እነሱም መቼም አይለያዩም። ውዴ ሰው ወደደ ጠላ ከህይወቴ ላይ አንድ ስንዝር መጨመር አይችልም፣ አንድ ስንዝር መቀነስ አይችልም። ሲሆን እንዋደድ ካልሆነ ደግሞ ምንም በእኔ ህይወት ላይ የሰው ሞድልና መጥላት የሚያመጣው ነገር የለም። ስትዋደዱ ግን ደስ ይላል። ይሄ ነው እውነታው ማለት ነው። አሜ እግዚአብሔር አምላክ ይጠብቅህ። ሄሉን ማንም ያውቃታል። ጨዋ የጨዋ ልጅ ነች። መጠርጠር የለበትም። ምናልባት በራሱ ሰዓት ሊርቅ ፈልጎ ይሆናል እንጂ ሄሉ ጨዋ ናት። አንተ ግን ተባረክ። ሄሉን እንኳን እሱ ባጠገቡ ያለ ሰው እኛ ራሳችን እንኳን ራሱ እናውቃታለን በጣም ዘጠና ምናምን ፐርሰንት የሚባል ፐርሰንት ላይ እናውቃታለን። ስለሄዱ ማንነት ረጅም ዓመት ነው አብረናት ያለ ነው። ልክ እንደ ጓደኛ እንደ ቤተሰብ ነው። በተለይ ከመጀመሪያ ጀምሮ ሰብስክራይብ ያደረግናት በደንብ እናውቃለን፣ ስለሄዱ ምንነት ማለት ነው። ስለዚህ እሱ ደግሞ በአጠገቧ ስለሆነ ያለው የበለጠ ያውቃል። ምንድን ነው ሊሄድ ያሰበ ግር ሊሰበር ማይቀር ይላል የሀገሬ ሰው እና መሄድ ካሰብክ መሄድ ነው። ደግመህ ደጋግመህ የእሷ ልብ መስበር ተገቢ አይደለም። እውነቱን ስነግርም ማለት ነው። ሲቀጥል ደግሞ ቴክስት የሚባል ነገርም አልገባለ ሲጀመር ቴክስት አልገባለትም። ውሸቱን ነው፣ በጣም አበዛው። ስ ጎ ማይ ፋሚሊ ቴንኬ። ያው ሄሉ ምንም የተደበቀ ማንነት የላትም፣ ንጹሕ ጨዋ ስርዓት ያላት ልጅ ናት። ያው አርቀ አስብ መሌት ከፈለግ በግልጽ ነገራት። ማስመሰልና የተለየ ባህሪ አላት ብለህ ስሟን አታጥፋ እባክህን። ሄሉን ለረጅም ጊዜ ነው የምናቃት ተውላል ለረጅም ጊዜ ይሉ ስትከፋም ስትደሰትም ፊት ለፊት ነው። የሆነ ነገር እንኳን እንደዚህ ሆኖ ካያችሁ እንኳን ድራማው ላይ እንኳን ቪዲዮ ላይ እንኳን አንዳንዴ ትስቃለች ወይም ደግሞ ታለቅሳለች። አታስመስልም አታለባብስም ነገሮች። ስለዚህ አንተ ነህ አሁን እዚህ ጋር ዘይት የሌለው ሽሮ እንዴት ነው ትክ ብቻህን ማለት ነው። ያ ምን ሆነ ነው ልጄ እንደዚህ የምታደርገው? ፍቅር እስከ ሞት ያልከው ውሸት ነው ወይ? ተው ልጄ የሰወሬ መስማት ጀመርክ እንዴ? ተው ልጄ ፍቅርህን አትግፋ እባክህን። ያ በፈጠረህ ጌታ አስተሳሰብን አስተካክል ልጄ። ሁል ጊዜ የነገርኩህ ነው ፍቅርህን አስቀድም፣ እንዳትሰናከልና የዘላለም ጸጸት እንዳይሆንብህ። ልጄ አስብበት። ይላል። ይሄ የእናት ምክር ነው። እናት ምክር ሁሉም ቦታ ላይ ልጄ ልጄ ልጄ እንድትደስ ሲል ምን ነው እንደው እንደዚህ አሁን ከኦዲየንሶች ከወጣቶች ማለት ብላች ላለቅ ሰዎች ብታዩ ልጄ የምትሉ ብትኖሩ ደስ ይለኛል። በሉ ያ ሁሌ ተጠራጣሪ ስለሆነ ይሸወዳል። በእኔ በኩል ስትጋቡ እንዴት ሰላም መሆናችሁ እንደምትኖሩ እንጃ። ሁለት ሕፃን እንዴት ትዳር ሊመራ ይችላል? ለትዳር አትመጡ ነው። ማሪ አንቺ ደግሞ ላይክ ይገባሻል። ሁለቱም ሁለቱንም ነው የቀስሹ። ትክክል ነሽ። ሚዛን አይሶ ስቶኝ እንደዚህ ነው። ነገር ግን እሷ ሄሉም አዎ፣ ጉድለት እኮ ጉድለት አንዱ አንዱ መሸፈን እኳ አለበት። አሁን እኮ እየሆነ ያለው የእሱ ባሰ። ሄሉ ደግሞ ይህን ጉድለት እንትን ለማለት ከሱ የበለጠ መብሰል ሊኖርባት ነው። ስለዚህ ይሄ ነገር አይገፋ። አንተ መስተካከል ካልቻልክ የሚገፋ ነገር የለም። ሲጀመር የሰው ወሬ በጭራሽ መስማት የለባችሁም። ወሬ የምትሰሙ ከሆነ ሰላም አታገኙም። ወሬ አለመቀበልና አለመስማት ወሬ ለነ አብርሃምና ለነ ሩታም ማልበጀም ትዳራችሁ ተመንሰቃቀለ። ለዚህ ጥንቃቄ ጥንቃቂ አድርጉ። እውነት ነው፣ እውነት ነው ማለት ያ እውነት ለመናገር የተላከ ቴክስትም የለም። ልዩን ከልውድ ጋር ስላያት አሳልፈ መስጠት አልፈለክም። እና እኔ አሁን ወገን ጥያቄ የሆነብኝ አንድ ነገር አለኝ ከሄሉ ጋር ተለያየ እንበል፣ ደግሞ በምን ሰበብ ወደ ልዩ ልሄድ ነው? እውነት ልዩስ ከዚህ በኋላ ትቀበለዋለች? ዶሮ ጠባቂ ነው የምናርጋት ጋይስ። እሷ ከዚህ በኋላ ከተቀበለችው ምንም ጥርጥር የለውም ቅልጥ ማንሰብረን። ዶሮ ጠባቂ ሴት ልጅ ማለት ነው እራሷን ስታስከብር ኮራ፣ ቆፍጠን ስትለው ደስ የሚለው ጓደኛ ሲታማ ለእኔ ብለስማ ነው ሲፈልገው እየሄደ ሲፈልገው እየመጣ ሲመጣ የምትቀበዩ ሳይፈልግ የምትሸኙ ከሆንሽ መጫወቻ አሻንጉሊት ሲያደርግሽ የሚኖረው። ስለዚህ ለራሳችሁ ጊዜ ስጥ እህቶች፣ ራሳችሁን አስከብሩ፣ ተከባበሩ፣ ተዋደዱ። ወንድ ልጅ ናቁት ማለት አይደለም፣ ግን ደግሞ እናንተም እሱም ሲያከብራችሁ እናንተም የምታከብሩት እናንተም ስታከብሩት እሱም የሚያከብራችሁ መሆን አለበት። በየአደባባዩ በዙሪያው እየናቀ የሚያኖራችሁ ሰው ከሆነ ግን በአፍንጫ ይውጣ። ሰላም ይሻለኛል፣ ነፃነት ይሻለኛል፣ ብቸኝነት ብሏል ዘፋኝ። ለማንኛውም ውድ ቤተሰቦች ሰዎች ይወዳችኋሉ። ቪዲዮ ከታዮቻችሁ እንደተለመደው ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ታደርጉ፣ የደውል ምልክቱን ተጫኑ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በአዲስ ነገር እስክመለስ ባይ ባይ።